የኢትዮጵያ አየር ኃይል የአልሸባብ ይዞታዎች ላይ የአየር ጥቃት መፈጸሙን የሶማሊያ መከላከያ ሚኒስቴር አስታወቀ። የኢትዮጵያና ሶማሊያ አየር ኃይሎች ለሰዓታት በወሰዱት መጠነ ሰፊ ጥቃት የሽብር ቡድኑ በቅርቡ የሶማሊያ ብሔራዊ ጦር በድንገት በማጥቃት የተቆጣጠራትን የማዕከላዊ ሸበሌ ከተማ ማስለቀቅ ተችሏል። የሶማሊያ መከላከያ ሚኒስቴር አብዱል አብዱልቃድር ሞሐመድ የኢትዮጵያ አየር ኃይል አልሸባብ ላይ የወሰደውን የአየር ጥቃት በሁለቱ ሀገራት ትብብር መሆኑን ገልጸዋል። በውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የተመራ ልዑክ ለይፋዊ የስራ ጉብኝት ደቡብ ሱዳን ጁባ ገብተዋል። የልዑካን ቡድኑ አባላት በቆይታቸው ከደቡብ ሱዳን ከፍተኛ አመራሮች ጋር በሁለትዮሽና ቀጠናዊ ጉዳዮች ዙሪያ እንደሚመክሩ ሚኒስቴሩ አስታውቋል። የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ ከደንቢ ዶሎ ዩኒቨርሲቲ አመራሮችና የማህበረሰብ አባላት ጋር ተወያይተዋል። በውይይቱም ዩኒቨርሲቲዎች ተልእኳቸውን በሚገባ እንዲወጡ ከመንደር አስተሳሰብና ከፖለቲካ ተጽዕኖ ነጻ እንዲሆኑ እየተሰራ መሆኑን ተናግረዋል። ኡስታዝ አቡበከር ሁሴን መሐመድን በማገት ሊብሬውን በመቀየር መኪናውን ሊነጥቁ ነበር የተባሉ አምስት ተከሳሾች በጽኑ እስራትና በገንዘብ ተቀጡ። የቅጣት ውሳኔውን የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አራተኛ የሙስና ጉዳዮች ወንጀል ችሎት አሳልፏል። ተከሳሾቹ ንብረትነቱ የግል ተበዳይ ኡስታዝ አቡበከር ሁሴን የሆነውና የዋጋ ግምቱ ሰባት ሚሊዮን ብር የሚያወጣ ቪኤ ተሽከርካሪ ሐሰተኛ ሰነዶችን በመጠቀም ማህደሩን በመለወጥና በሽያጭ በማስተላለፍ ለመውሰድ ሲሉ መያዛቸውም ተመላክቷል።